ሰላም ጠና ስትልን፣ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋጫጭ ዜናዎችን አቀርብላቸዋለሁ። አብራችሁን ቆዩ። በቅድሚያም እርሶችን ነዋ። ቴሌቪዥን ጣቢያው ስርጭቱ ተቋረጠ። ፋኖ በዘመቻ አንድነት ታላላቅ ድሎችን መጎናፀፉን ቀጥሎበታል። ኤቢሲ ምን እያለ ነው? ይላሉ ብዙዎቹ። ፕሬዝዳንታቸውን እንዲመርጡም ጥሪ ቀረበ። በአብይ አህመድ ለትግራይ ክልል የአዲስ አበባ ዩኒቨርሲቲም ሊከሰስ ነው። የፈለጋችሁበት ድረሱ ብሏል ዩኒቨርሲቲውም። ወደ ትግራይ ነዳጅ መግባት ማቆሙ ተገለጠ። ፓርቲዎችም መግለጫ ሰጡ። የኤርትራን ወታደሮችም ኢትዮጵያም ወደ ኤርትራ ወታደሮቿን እያስጠጋች መሆኑ ተነገረ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። ፋኖ ነው በተለያዩ አማራ ግዛቶች የሚያደርገውን ተጋድሎ አሁንም ቀጥሎበታል። ዘመቻ አንድነት ታላላቅ ድሎችን እየተጎናጸፈበት መሆኑም ታወቀ። በዘመቻ አንድነት የጎንደር ግንባርም ድል በድል መሆኑ ነው እየተነገረ ያለው። በሁሉም የአማራ ግዛቶች ከታወጀ ሰባተኛ ቀኑን ባስቆጠረው ዘመቻ አንድነት በጎንደር ግንባር ግለቱ ጠብቆ በድል እየቀጠለ መሆኑ የተገለጸው ትግሉን አጠናክሮ የቀጠለው የአማራ ፋኖ በጎንደር ቀጠና በወገራ ወረዳ የጎንደሬ በጋሻው ክፍለ ጦር አጥናፉ ብርጌድ ይታየው ብርጌድ የገደይ ብዬ ከተማን እና ወርቅ ደም ከተሞችን የሰፈረውን ያገዛዙ ጦር ላይ ጥቃት በማድረስ ከተሞቹን የተቆጣጠረ ሲሆን ከጎንደር ደብረ ወርቅና ዋና መስመር ጠላት እንዳይንቀሳቀስ መቋረጡ ነው የተገለጠው። አሁንም በከተሞቹና መስመሩ በፋኖ ቁጥጥር ስር እንደሚገኝ መረጃዎቹ አመላክተዋል። በዚህ የወገራ ግንባር ጠላት ከአንድ ሙት አስራ አራት ቁስለኛ መሆኑ ተገልጠዋል። መቶ አለቃ ዋሴ የተባለው የጠላት አመራርም እርምጃ የተወሰደበት መሆኑ ነው የተገለጸው በፋኖ በጎንደር ከተማ ደቡባዊ አቅጣጫ ጠድ መንዘሮና እንደዚሁም ብር ኳስ አካባቢ የአፈ ጎን ጎንደሬ በጋሻው ክፍለ ጦር የተውጣጡ ብርጌዶች ወደ ቀጠናው ለመንቀሳቀስ የሞከሩ የጠላት ኃይል ላይ ከፍተኛ ጉዳት ማድረሳቸውን ተገልጿል። በዚህ ግንባር መንዘሮ የተባለው ቦታ መንገደኞች ፋኖን በመምሰል ሲዘርፉ እጅ ከፍንጅ የተደረሰባቸው ዘራፊዎች ላይ በተወሰደው የማዳግም እርምጃ ከፍተኛ ጥቃት መፈጸሙም ነው የተገለጸው። ዘመቻ አንድነት ጠንክሮ እየቀጠለበት የአማራ ክልል ውጊያ አሁንም ከፍተኛ ድሎች እየተጎናጸፉበት ነው። በምዕራብ ጎንደር ቀጠና በምዕራብ በለሳ የጎንደር የበጋሻው ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ በልዩ ስሙ ሮቢትና አሷ ጋር ጋር እና አካባቢው በተከታታይ ሁለት ቀናት የተዋጉ ሲሆን እንደዚሁም በከፍተኛ ድሎች እየተጎናጸፉ የቀጠሉበትን 07 ኃይል 03 ቁስለኞችን ሆኖ ፈመርጠታቸው ነው የተገለጸው። በደቡብ ጎንደር ቀጠና ዓለም ሰንጋ አካባቢ የሜጀር ጀነራል ዋንተ አንደኛ ኮር አካል የሆኑ ብርጌዶች ከጠላት ጋር ለአጭር ሰዓታት ጠላት የተፋለሙ ሲሆን የተመዘገበው ሰብአዊ ቁሳዊ ኪሳራ በጣም ከፍተኛ አለመሆኑ ነው የተገለጸው። በጎንደር ግንባር ዘመቻ አንድነት ወታደራዊ ጥቀት ግለቱን ጠብቆ እየተፋፋመ ሲገኝ፣ በተለያዩ ውጊያዎች የተደረጉ ድሎች አሁንም አመርቂ መሆናቸው ነው እየተገለጸ የሚገኘው። በተጨማሪም በሌሎችም የዘመቻ አንድነት የአማራ ፋኖ በሁሉም ቤት አማራ ላስታ ሳምነው ኮር ውባንት ክፍለ ጦርም ተጋድሏቸውን እያደረጉ ይገኛሉ። ሰባተኛ ቀኑን በያዘው ዘመቻ አንድነት በላስታ አሳምነኮር ስር የሚገኘው ውብአንተ ክፍለ ጦር መነሻውን ጋሻና ከተማ ወደ መቄት ወረዳና ገርገራ ፍላቄት ከተማ አድርጎ ትግሉን አጠናክሮ ወደፊት እየገሰገሰ ያለበት ሁኔታ ነው እየተገለጠ የሚገኘው። ፋኖ በተለያዩ የአማራ ግዛቶች የሚደረጉት ተጋድሎች ያስደነገጠው የመንግስት ኃይል አሁን መሄጃ መምጫውን ሁሉ ጭንቅ ሆኖበታል የተባለው በተለያየ የጦር መሳሪያ ከራሱ ከመከላከያ ላይ እየቀሙ እርምጃቸውን እየወሰዱ የሚንቀሳቀሱት የፋኖ ኃይሎች አሁንም ወደፊት መገስገሳቸው ነው የተገለጠው። ዘመቻ አንድነት በተለያዩ ቦታዎች የሚደረገው ተጋድሎ አሁንም ቀጥሎበታል። አጼ ውሃ ምሽግ ላይ ሽምቅና ደፈጣ በመያዝ ከሎ ወደ ጎንደር ሊንቀሳቀስ የነበረውን ሁለት ፓትሮን አድማ ብተና የሰራዊቱን ኃይል በአማራ ፋኖች እርምጃ ተወስዶበታል። ለሆነ ነጋሪ እንኳን ሳይቀር ያራገፉት መሆኑን ነው። ውብ አንተ ክፍለ ጦር ከወሎ ሰማይ ስር ለጎንደር ወንድሞቻቸው መከታ መሆናቸውን በተግባር አረጋግጠዋል። በተለያየ ዘመቻው የሚደረጉት ጎጃም ላይ እንደዚሁ ጠንክሮ ቀጥሎበታል። ይህ ዘመቻ አንድነት የአማራ ፋኖ በጎጃም አንደኛ ክፍለ ጦር በሁለቱም ቦታዎች ላይ የተሳካ ኦፕሬሽን ማካሄዱ ነው የተገለጸው። በተከታታይ ጊዜያቶች የሚደረጉት ተጋድሎች አሁንም ጠንክረው የቀጠሉበት የአማራ ክልል ውጊያዎች በተለይም በኮሎኔል ታደሰ ሙሉነ ብርጌድ ከሶስተኛ ሻለቃ ከሻምበል መማር ጌትነት ሻለቃ አይበራ ኢማምና እንደዚሁም ጊዮን ሻለቃ የተውጣጣ ኃይል ከምዕራዊ በቅርብ ርቀት ላይ በሚገኘው በተለምዶ እንጨተራ ተብሎ ከሚጠራው ቦታ ደፈጣ በመጣን ነው ከባህር ዳር ዳንግላ ሲንቀሳቀስ የነበረውን ኃይል ከ12 ሰዓት እስከ ሶስት ሰዓት በቆየ አውደ ውጊያ ብቻ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ነው የተገለጠው። በሌላም ኮኩል በባህር ዳር ብርጌድ አካል የሆነችው የበላይ ዘለቀ ሻለቃ ከባህር ዳር በቅርብ ርቀት ላይ ወደሚገኘው አቡነ ሀራ የተንቀሳቀሰው ኃይል ላይ ከፍተኛ ምት ሲያሳርፍበት ሙትና ቁስለኛ ይዞ ወደ መጣበት መመለሱ ነው የተገለጸው። ሰባ ስድስተኛው ጦር ክፍለ ጦር ሰሜን ሜጫ ወረዳ የምትገኘውንም ሬም ከተማ ለሁለተኛ ጊዜ አው ደግሞ ዘርፎ አቃጥሎ ሄደዋል። በጣም በሚያሳዝን ሁኔታ ከፋኖ ጋር ምንም አይነት ግንኙነት የሌላቸውን በላባቸው ሀብት ንብረት አፍርተው የሚኖሩ ግለሰቦችን ጭምር ሳይቀር ዘርፎ አቃጥሎ መሄዱ ነው የተገለጸው ከህዝብ ተለምኑ ተበድሮ በድጋሚ ስራ የጀመሩትን ሁሉ ንብረታቸውን አውድመውባቸዋል። ይሁን እንጂ በንብረት በማዱ ነብና የሃይማኖት ተቋማቶችን በማቃጠል የግለሰቦችን ቤት በማቃጠል ምንም አይነት ወደኋላ የሚያስገድ ትግል እየለም ነው የተባለው። በተለይም አስራ ሁለተኛ ኮር ኃይሎች ላይ የሚደረገው ተጋድሎ ቀጥሎ ከፍተኛ የጦር መኮንኖች ሁሉ እርምጃ የተወሰደባቸው መሆኑ ነው የተገለጸው የዘጠና ዘጠነኛው ክፍለ ጦር አዛዥና በከፍተኛ ሁኔታ ንጹሐን ላይ ጭፍጨፋ ሲያደርሱ የነበሩትም በፋኖቹ እርምጃ የተወሰደባቸው መሆኑ ተገልጿል። በአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ነው ክፍለ ጦር አቤ ጉበኛ ብርጌድ አሹዳ ላይ ባደረገው መብረቃዊ ጥቃት የዘጠናተኛ ክፍለ ጦር አዛዦችን ላይ ጭምር ሳይቀር እርምጃ መውሰዱ የገለጸው ትግሉ በተለያየ ቦታ አሁንም ጠንክሮ ቀጥሏል። በሸዋም የተደረጉት ተጋድሎች እጅግ እጅግ የሚገርሙ እንደሆነ ነው የተገለጸው። ህዝቡ በነቂስ ወጥቶ ከፋኖች ጋር በተጓዳኝ ትግሉን በማገዝ በኩል ያደረገው አስተዋጽኦ እጅግ የሚያስደስት እንደሆነም ነው እየተገለጸ የሚገኘው። ፋኖ ትግሉን አጠናክሮ ወደፊት በመገስገስ ላይ ይገኛል። የኢቢኤስ ቴሌቪዥን ማብራሪያ መስጠቱ ተገለጠ። በተለይም በቴሌቪዥን ጣቢያው በሰጠው መግለጫ ላይ በጣቢያችን ኢቢኤስ ቴሌቪዥን ከመጋቢት 14 2017 እሁድ በኢቢኤስ በተሰኘው መዝናኛ ዝግጅት ውስጥ በሚተላለፈው የአዲስ ምዕራብ ፕሮግራማችን በተላለፈ አንድ ድርጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዋ እየደረሰን ነው ሲል ነው በመግለጫው አሳወቀው። ኢቢሲ ቴሌቪዥን ማህበራዊ ኢኮኖሚያና ጉዳዮችን ወደ መድረክ በማምጣት የመፍትሄ አካል በመሆን ማህበራዊ የኢኮኖሚያ ችግሮችን መፍታት የሚተጋ የህዝብ ሚዲያ ነው ሲል በመግለጫው አሳውቀዋል። ይሁን እንጂ የምንሰራቸውን ስራዎች ገቢራዊነታቸውን በማደናቀፍ በኩልና ትክክለኛነት የላቸውም ተብሎ የተሰራው ዘገባ ተገቢ አይደለም ብሎም ይገልጻል። ሚዲያው ከሚሰራቸው ስራዎች አንዱ የድጋፍ የሚሹ ህብረተሰብ ክፍሎችን ታሪካዊን በማቅረብ የበኩሉን ድጋፍ በማድረግ የህዝቡን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚያስችር ትረት ሲያደርግ ቆይተዋል። በዚህም ፍሬ ያፈራ ሲሆን ስንሰራ ቆይተናል ይላል። በቀጣይ ይህንን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችንም ከዚህ ዓላማ በመነሳት በመጋቢት አስራት ሁለት ሺ አስራ ዘገባ ወጣት ብርቱካን ተመስገን ደረሰብኝ ባለችው ፆታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጥና ወደ ጣቢያችን በአካልን በመምጣት ባዘና በንባ ችግሯን ገልጻለች። ይህ በሴቶች ላይ የደረሰውን አካል ፆታዊ ጥቃትና በዚህም ህይወታቸው መራር የሆነባቸው እህቶችና እናቶችን በመራት ላይ በተኮረ ዓላማ በመነሳት ይህ ፕሮግራም ወደ ተመልካች ለማድረስ እሞክረናል ይላል በመግለጫው። ሆኖም ግን ፕሮግራሙ ከተሰራጨ በኋላ የወጡት ዘገባዎች ተገቢነት እየሌላቸው እንደሆነ ነው እየገለጸ የሚገኘው በተለይም ወጣቷ ብርቱካን በፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛም ሆነ ተመልካች በረቀቀ መንገድ በማዛባት የተሳሳተ መረጃዎች እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል ሲል በመግለጫው አሳውቋል። በወቅቱ በአካልም መታ ችግራችን ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃት ሰቆቃ ፍጹም ሰብአዊ በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይችን ወጣት ወደ አዲስ ህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆንም በባለ ትርካ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለያየ የሆኑ አግኝተነዋል። ይህን ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ሕጋዊ አካል ሚዲያችን ተባባሪ እንዲሆን ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግም የሚያስችለውን ስራ ለማጠናከር ቃል እየገባ ለተፈጠረው የመረጃ መዛባት ኢቢስ ቴሌቪዥን ይቅርታ ይጠይቃል በሚል ነው ያሳወቀው። ይሁን እንጂ ይህን ዘገባ ወይም መረጃ በአንዳንድ አካላቶች የተሳሳተ መረጃ ነው ይላሉ። ይሁንም ግን የዘውዱ ሾው ሚዲያ ለጊዜው ለማጣራት ያደረገው ጥረት አልተሳካም። ወደፊት ግን ጉዳዩን አጣርተን ለማቅረብ እንሞክራለን። ኢቤስ ይሄ የኔ አይደለም ካለ ማግለጫውን በማብራሪያ እንዲሰጥም እንጠይቃለን። ይህ በእንዲህ እንዳለም በተጨማሪም ተማሪዎችን አይደለችም ሲል የደንቢዶሎ ዩኒቨርስቲው በድጋሚ መግለጫም አውጥቷል። ዩኒቨርስቲው እንደገና በድጋሚ ለምን ለወጣ እንደቻለ ግራ የገባ ጉዳይ ቢሆንም በድጋሚ አሁንም የእሱ አለመሆኗን ነው የገለጸው። በዚህ ባደረግናቸው ማጣራቶች ይችላል ዩኒቨርሲቲው ተማሪ ነኝ ያለችው ብርትኳን ተመስገን በዩኒቨርሲቲ መረጃ ቋት ላይ በየትኛው የትምህርት ክፍል ያተመዘገበችና ና የዩኒቨርሲቲ ተማሪ ተረጋግጧል ነው ሲል የገለጸው በተጨማሪም የተባለው የትምህርት ክፍል በወቅቱ ያልነበረና በዩኒቨርሲቲ ግቢ ውስጥ ምንም አይነት የተማሪ እገተ አላጋጠመ እንደውም በግቢ ውስጥ አልአንድም ቀን የተኩስ ድምፅ ተሰምቶ የማያውቅ መሆኑ ሳለ ኢቤስ ያቀረበው ፕሮግራም ቢያንስ ከዩኒቨርሲቲው መረጃ ሳይወስድ እንዲህ አይነት ፕሮግራም ማቅረቡ ዩኒቨርሲቲው ገጽታ ለማበረሸት ታለመ ስለሆነ የተላለፈውን ፕሮግራም ዩኒቨርሲቲው የማይወክል መሆኑን ይገልጻል በማለት ጉዳዩን በድጋሚ አቅርቦታል። በዩኒቨርሲቲው ላይ የተደረጉ ነገሮችም ተገቢ አይደለም ሲል ነው ያቀረቡ ለመንግስት ያቀረቡት። ያላቸው የትስስር ገጾች ብርቱካን ባለትዳር ዳር እንደሆነች እና አስኮ እንደምትኖር እናቷ አባቷ በህይወት እንዳሉ አዋሳ ዩኒቨርሲቲ አካውንታት እንደተማረች ብዙ ብዙ ነገሮች እየተጻፉ ይገኛሉ። ለማንኛውም ሰው የፈለገውን ማለት ይችላል። በኤቤስ የቀረበው የብርቱካን አሳዛኝ ታሪክ ልብ ሰባሪ ነው። በአንዲት ሴት ላይ ሊፈጸም የማይገባ የጭጋኔ ጥግ መሆኑ ነው እየተገለጸ። ምንም ይሁን ምንም በወጣቷ ላይ የደረሰው ግፍና በደል አሁንም ሊቆም ይገባልም ተብለዋል። ይህ በእንዲህ እንዳለም የኢትዮጵያ ፖለቲካዊ ፓርቲዎች ጋራ ምክር ቤት ለስም እንዲኖር በተግባር ግን እንዳይሰራ የተደረገ ተብሏልም። በተለይም የተለያዩ ፓርቲዎች እየተንቀሳቀሱ ያለበት ቢሆንም ይሁን እንጂ ይህ የጋራ ምክር ቤቱ ምንም ለስም ጠብ የሚል ካልሆነ የሰራቸው ስራዎች እንደሌሉ እየተገለጸ ነው የሚገኘው። በኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሰብሳቢ ዶክተር ራይል ባፌ ምክር ቤቱ እንዲቋቋም ዋነኛ ምክንያት ከነበሩት ውስጥ የሚፈጠሩ ሀሳቦች ልዩነቶች በማስቀረት ዲሞክራሲያዊ ስርዓትን መገንባትና ማጠናከር ዋነኛ አላማሆኑ መሆኑንም አስረድተዋል። ከተቋቋመበት ጊዜ ጀምሮ የቃል ኪዳን ሰነዶችን በማዘጋጀት በሀገሪቱ በሚከሰቱ ግጭቶች በመንግስት በሕዝብ እንዲሁም በታጣቂ ኃይሎች የማድረግ ስራ ሲያከናውን መቆየቱን ገልጸዋል እኚሁ ኃላፊ ሆኖም ዛሬ ለምክር ቤት ተጎናጻፊ ፈጣሪነት ወደ የስም ተቋም ተቀይሯል ያሉት ዶክተር ራይል በምክር ቤቱ ላይ እየተፈጠሩ ባሉ ጫናዎች ምክንያት ተዳክሟል ሲሉ ነው የገለጹት። አሁንም በተቃዋሚ ፓርቲዎች አሉ ይባል እንጂ የሚሰሯቸው አንዳችም ስራዎች እንደሌሉ እየተገለጸ ነው የሚገኘው። ይህ አሁንም መፍትሄ ሊያገኝ የሚችለው ስራዎች በአግባቡ ከተሰሩ እንደሆነ ነው የተገለጸው። የአብይ መንግስት ወታደሮችን ከኤርትራ ድንበር አዋሳኝ አካባቢዎች እያስጠጋ መሆኑ ተገለጸ። በኦህድድ ብልጽግናና ኤርትራ መካከል ውጥረቶች ተባብሰው መቀጠላቸውን ተከትሎ ጦርነት እያንዣበበ መምጣቱን በርካታ ምልክቶች እየታዩ መሆኑን ትላልቅ የውጭ ሀገር ሚዲያዎች ጭምር ሳይቀሩ እየዘገቡት ይገኛሉ። የመንግስት መጋቢት ጀምሮ ከታንኮችን ወታደሮችን ከኤርትራ ድንበር አቅራቢያ እያሰፈረ መሆኑን የገለጸው ነገሮቹ እየተባባሱ ናቸው። ይህ ችግር የቀበዛ ከሄደ ለጦርነት ከፍተኛ ስጋት እንዳለም አመላካች ነው ተብለዋል። በተለይም ከመስከረም ወር አስመራ የሚገኘው የኢትዮጵያን አየር መንገድ የባንክ ሂሳብ ታግዷል በማለት በረራ ማቆሙን የሚያስታውሱ ታዛቢዎች የኤርትራ መንግስት እድሜያቸው ከስልስ ዓመት በታች የሆኑ ዜጎችና ለተጠባባቂ ሰራዊት ክተት አዋጅ በማወጅ ለጦርነት እየዘጋጀ እንደሚገኝ በአስረጅነትም ያነሳሉ። በኤርትራ ውስጥ ተመሳሳይ ወታደራዊ እንቅስቃሴ መሆኑን ከሳተላይት የተገኙ ምስሎችን ማረጋገጣቸው ነው የተገለጸው። በኢትዮጵያ መንግስት በኩል ቀጥተኛ የባህር በር መጠቀም ፍላጎት እንዳላቸው የገለጹ ቢሆንም ይህ ጉዳይ አሁን ቢሆንም ችግሩን እያባባሰው ለጦርነት የሚያነሳሳ መንገድ እየከፈተ እንዳለም ነው እየተገለጸ የሚገኘው። ስጋቱ አሁንም ጨምሯል ብለዋል። በወጣት ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸመው ግፎች በቂ ማሳያ ነው አሉ ፓርቲዎቹ። መኢአድ፣ ኢያፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በጋራ በሰጡት መግለጫ ከምትባርበት ዩኒቨርሲቲ ከዓመታት በፊት በሌሎች ጓደኞቿ ጋር ታፍና ተወስዳ እጅግ አሰቃቂ በደል ከደረሰባቸው አንዱ የሆነችው የገለጸችው ወጣት ብርቱካን ተመስገን የደረሰባትን ግፍና በደል እጅግ ዘግናኝ ነው፣ ለበርካታ ኢትዮጵያኖች ላይ የሚፈጸመውን ግፍ አመላካች ነው ይላል።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 በመፍትሄ መጣር ሲገባው በመንግስት በኩል ግን ወጣቷን እንደገና ለሌላ ንግልት እንደዳረጋት ነው የሚገኘው። አሁን እየወጡ ባሉት መረጃዎች ወጣቷ በእስር ቤት በቁጥጥር ስር መዋሏም እየተገለጸ ነው የሚገኘው። መንግስት ችግሮችን ቀርፎ ወደ መፍትሄ መምጣት ሲገባው የከፍተኛ ችግር በመፍጠር አሁን አደጋ መባባሱን እያመላከተ ነው ሲሉም ይገልፃሉ። የኢቢሲ ሶስት ቴሌቪዥን ስርጭቶች ማቆማቸው ተገለጸ። ጽሆኑን ከወጣት ብርቱካን ኤቤስ ቴሌቪዥን ላይ ቀርባ ከተናገረች በኋላ ነው የቴሌቪዥን ጣቢያው እግድ እየተጣለበት መሆኑ የተገለጸው። ውድግቡ በተለይም በቀረበው ዘገባ ላይ ትክክል ያልሆኑ ዘገባዎች ተላልፈዋል በሚል ነው ይህንን ጣቢያ መዘጋቱ የተገለጸው። በኢትዮጵያ መንግስት በተለያየ ጊዜያቶች እሱ የሚፈልገውና የሚያቅዳቸው ካልሆኑ በስተቀር የቴሌቪዥን ጣቢያዎችን በመዝጋት ከፍተኛ ስራ ወይም የመገናኛ አውታሮች ተግባራዊ ስራቸውን እንዳይሰሩ እንቅፋት እየተፈጠረ እንዳለ ነው የተገለጸው። ይሁን እንጂ ሶስቱ ቻናሎች በኢትዮ ሳተላይት ስርጭት ማቆማቸውን ነው የተገለጸው። ይህ ዜና ከዘገብን በኋላ ይህ የተዘጉት ጣቢያዎች አሁን ክፍት መሆናቸው ግን ተገልጿል ያለውን ጉዳይ በዚህም ጉዳይ ላይ አጣርተን ወደፊት መረጃዎቹን ይዘን የምንመጣ መሆኑን እንገልጻለን። ወደ ትግራይ ነዳጅ መግባት ከቆመ ከአስር ቀናት በላይ ማለፉ ተገለጸ። ካለፉት አስር ቀናት ወዲህ ነው ወደ ትግራይ የሚመጣ ነዳጅ መቆሙን የትግራይ ንግድ ኤክስፖርት ኤጀንሲ ያሳወቀው። በንግድና ኤክስፖርት ኤጀንሲ ገለጻ ከሆነ በተለይም ለእርዳታ ስራዎች የሆስፒታል አምቡላንሶችን ስራ የመድኃኒት አቅርቦት መሰል ጉዳዮችን ለመስራት ከፍተኛ ችግር እንደተፈጠረ ነው የተገለጸው። ይህ ወደ ትግራይ ይጓዝ የነበረው የነዳጅ እቅር መቆቱን ለኤጀንሲው የኢፌድሪ ንግድና ቀጠናዊ ትስስር ሚኒስቴር፣ ለኢፌድሪ ነዳጅ እና ኤነርጂ ባለስልጣን፣ ለኢትዮጵያ ነዳጅ አቅርቦት ድርጅት በላከው ደብዳቤ ጠይቀዋል። ይሁን በክልሉ በነዳጅ አቅርቦት ላይ ያለው መፍትሄ ያላገኘው መስተጓገል መፍትሄ እስካሁን ምንም አለመገኘቱ ነው ክልሉ እየገለጸ የሚገኘው። ይሁን እንጂ ችግሮቹ እየተባባሱበት መምጣቱም ተገልጿል። በመንግስት በኩል ዛሬም ጭምር የሚደረገው ምንም አይነት ነገር አለመኖሩ አደጋውን እያበዛው እና በክልሉ ያለው ችግር ከፍተኛ እየሆነ መገለጹም ታውቋል። መንግስት ያሰለጠናቸው ልዩ ኃይሎች መመረቃቸው ተገለጸ። ይህንን እምረቃ እና በተለይ ፋኖዎቹ ተመልሰው ከፋኖ ጋር እንዲዋጉ ይደረጋል ተብለው የሰለጠኑት የአማራ ልዩ ኃይል ወታደሮችን የአማራ ፋኖ እንኳንም መጡልኝ አሁን ከፍተኛ መሳሪያና እንደዚሁም የሰው ኃይል አገኛለሁ ማለት ነው ሲል ገልጦታል። እርግጥ ነው በየጊዜው እያሰለጠነ የሚልክልንን እንቀበላለን። በየጊዜው የሚያደርጋቸው ስራዎችን ሁሉ እኛ መልካም አርገን ተቀብለንለታል። የመሳሪያና የሰው ኃይልን በመስጠቱ በኩል እያደረገ ያለው ነገር መልካም ነው ሲሉ ፋኖቹ የተመረቁትን የአማራ ልዩ ኃይል ምልምሎችን ደስተኛንን ብለዋል። አዎ ችግሮቹ አሁንም በራሱ ላይ ይመጣሉ ሲሉ ገልጠዋል። ዩኒቨርስቲው ሊከሰስ መሆኑ ተገለጸ። የአዲስ አበባ ዩኒቨርሲቲ በትምህርት ዘርፍ አወቃቀር ላይ ቅሬታ አለን የሚሉ ተማሪዎች የአዲስ አበባ ዩኒቨርሲቲን ሊከሱት መሆኑ ነው የተገለጸው። በራስ ገዝነት ሂደት ላይ የሚገኙ አዲስ አበባ ዩኒቨርሲቲ የነበሩት ኮሌጆች የትምህርት ፕሮግራሞች እየቀነሰና እያጠፈ በመምጣቱ ቅሬታ ያላቸው ተማሪዎች በግ ሊጠይቁት እንደሆነ ነው የተገለጸው። ተማሪዎቹ ለሪፖርተር እንደገለጹት ከሆነ ይህ በተደጋጋሚ ጊዜያቶች የምናቀርባቸውን ትምህርቶች በማገድ በኩል እየወሰደ ያለው እርምጃ ተገቢነት የለውም ሲሉ ነው ገለጹት። አስተያየታቸውን የሰጡት የዶክትሬት ዲግሪ ተማሪዎች ራሱን ኪሎ ያለውን የአገር ልማት ጥናት ኮሌጅ ወደ ሶሻል ሳይንስ ኮሌጅ ስር እንዲተዳደር ሲደረግ ዩኒቨርስቲ የሄደበት ርቀት ግልጽነት እየጎደለው ነው ሲሉም ያመለክታሉ። ይሁን እንጂ በተማሪዎቹ በኩል የቀረበውን ቅሬታና ለፍርድ አቀርባለሁ ያሉትን የአዲስ አበባ ዩኒቨርሲቲ ይክሰሱ እናየዋለን የሚመጣውን ሲል ምላሽ ሰጥቶበታል። ትግራይ የትግራይ ጊዜ አስተዳደር ፕሬዝዳንት እጩ እንዲጠቁሙ ለትግራይ ሕዝብ ጥሪ ቀረበለት። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎች እንዲጠቁሙ ለክልሉ ጥሪ አቅርበዋል። እጮቹ የጊዜ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን አለባቸው ሲል ነው የገለጠው። አብይ በዚህ መልክቱ በተለይም የትግራይ ክልል ጊዜ አስተዳደር ሲቋቋም መሰረት ያደረገውን አዋጅ ለአስተዳደሩ የሚፈቀድ ስልጣን ቢኖረውም ይሁን እንጂ ተጨባጭ ምክንያት ካለ የጊዜው አስተዳደሩ እድሜ ሊያራዘም እንደሚችልም ጠቅላይ ሚኒስትሩ ጠቁሟል። ጠቅላይ ሚኒስትሩ ይህንን ጉዳይ ለማስረዳት በመልዕክቱ የጠቀሰው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 በወጣው አዋጅ ነው ብሏል። አዋጁን በአንድ ክልል ህጋ የመንግስት ስርዓቱን አደጋ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌዴራል መንግስት የክልሉ ምክር ቤቱንና የክልሉን ከፍተኛ ህግ አስፈጻሚ አካል በማገድ ለፌዴራል መንግስቱ ተጠሪ የሆነ ጊዜያዊ አሰራር እንዲያቋቁም ሊወስድ እንደሚችል ይደነግጋል ብለዋል። ይሁን እንጂ አብይ አህመድ አሁን ይህን ጉዳይ በተመለከተ ለትግራይ ህዝብ ጥሪ አቅርበዋል ፕሬዚዳንታችሁን ምረጡ በማለት ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጭር ዜናዎች እነዚህን ይመስሉ ነበረ በቀጣይ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው የቀጥታ ውይት እስከምንገናኝ ሰላም ጤና ስትልኝ እያልኩ የምሰነበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት የነበርኩ ጤና